እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ ሰባት በዚች ቀን ታላቁ አባት አባለት ጹን አረፈ ይህም አባት ከብህንሳ አገር ነበረ ጎልማሳ በነበረ ጊዜም ነፍሱን ስለ እኔ ጣላትም ያገኛታል ለዘላለም ህይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያው ንጉስን ቃል ሰማ ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ትንሣኤ እንደ እሳት ነደደ ቅዱስ ቁርባንንም ተቀብሎ አስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስን በልብሱና በአስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱን አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳት የሚጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱን በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ወይ በአንተ ላይ የሆነው ምንድን ነው? ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉ ሊነግረው ጀመረ። እንዲህም አለው። ከኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁ። ና አባቴ ወይ በጸሎት አትርሳኝን። የቅስና ልሾም ፈልጌ ባልሾምኩት ጊዜ ወደ ሌላ አገር ይሄድኩ። የኤጲስ ቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ህፃኑን በሆዷ ውስጥ ገደልኩ። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንም ምን አይሰራሁት የለም። ነገር ግን በጸሎት አትርሳኝ ከዚህ ከኃላፊው ዓለም መውጫ የደርሷልና ወዲያውም በክፉ አሟሟት ሞተ። ነብሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩዋት አባለትጹን አያት። አባለትጹንም የመረረ ልቅሶን አለቀሰ። አባለት ጽዮን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም፣ የሚለውን የቅዱስ ወንጌልን ቃል አሰበ። አባለት ጽዮንም ስለዚህ አጥ ሰው ነፍስ ክብር ይግባውና ጌታችንን እየለመነ አምስት ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመር። የመላእክት አለቃ ቅዱስ ሚካኤልን መጥቶ አስነሳውና እንዲህ አለው፣ ስለዚያ አጥ ያተኛ ነፍስ ነፍስህን አትግደል። ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባለቱ ጽን ግን መሐሪ ቅርባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጐድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘ። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ፣ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው አባነቱ ጽኑም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታ የፈጣሪ ወይ፣ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነብስ ያመጣት ዘንድ ሚካኤልን አዘዘውና መጣት። በከበሩ እጆቹ ዳሰሳት፣ እንዳልተፈጠረችም አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታው ና ቸርነቱ ገናናነት መድኃኒታችን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹኑን የመረጥኩ ለትጹን ወይ፣ በእውነት እነግርሃለሁ መታሰቢያ ለሚያደርግ ሁሉ በስም መባል የሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ፣ ወይም ገድሌ ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጉዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት ዐረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋራ ትኑር ለዘላለሙ አሜን። በዚች ለት ፍጹም መናኔ የሆነ የመጻተኛው ባህታዊ ጳላሞን የረፍቱ መታሰቢያ ነው። እርሱ ተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም። ነገር ግን የሚተግዝ ነበር ክብር ይግባውና፣ ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችን ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ። ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ፣ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ጠላሞን ወይ አትፍራ፣ እንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ በዚያም በተራራው አጠገብ የሚኖር ስሙ ለትስሁን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረክውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ጢአትህ እስቲ ሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብጹ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስም አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም ስሳ ሶስተኛውን መዝሙር እያነበበ ቃሉ ወደ አመለከተው የደጌታችንን መርቶ ወደ ሽማግሌው አባለት ስሁን አደረሰው። አባለት ስንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራው ማወጣው ከጸለየም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት እለት የእጅ ስራዬን ልሸጥ በግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታ ኢየሱስ ክርስቶስንም ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሀዎችና እና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። እጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። እጅ ስራህን እኔ እገዛ አለው ብላኝ ወደ ቤቷ አደራሽ አስገባችኝ። እንቅቦቹንም ከላያ አውርዳ አኖረች፣ እግሮቼንም አጠበች። ባሮቿንም አይድ ያቀርቡ ዘንድ ዘዘቻቸው። እርሷ ጋር ምበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትን ባሮቿ ሁሉም ወጡ ጊዜ ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መልእክተኞቹን ቢሆን አላሰብኩ። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ መለከት ምንም ነገር አላገኘሁም። ሴትም አይድም፣ ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንንም በሩቅ ቆሞ መጻተኛ ጰላሙን ወይ ወዮልህ፣ እንደ ወፍ ላጠምድ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይዋ ማተው ከን የምሸሸ አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞ እግዚአብሔር አጢአትን ይቅር እንደሚል አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ ሶስት መዓልትና ሶስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ፣ የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ፖላሞንም የሰራውን ኃጢአት በራሱ በሰይጣን ላይ ደረግኩ። የፖላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ካባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። የመደራው የብፁዕ አባ አገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉስ ነበር። ስሙም መስፍንያኖስ ይባላል። የንግስት እናቱ ስምም ስፍንግያ ነው። እርሷን መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አመላጅነት በመማጸን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስቅ ብላ ጠራቸው። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ አባቱ ዙፋን ላይ ያነገሱት እየፈረደና በቅን እየገዛ ሰባት አመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስቅ ወይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግስት ትሻ ዘንድ ወደ ሚና አባ ገሪማ መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው። በአባ ጴንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በአለ አሚድ ዘመን ነበር። አባ ጴንጠሌዎንም ቅዱስ ይሳቅን ባየው ጊዜ ደስ ብሎ ታቅፎ ሳመው። ወደ በአቱም አስገብቶ የምንኩስና ልብስን አለበሰው። ይሳቅን በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት እለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱ መስዋእትን አሳረገ። በማግስቱም በግራር ዛፍ ላይ የበሮችን አውጥቶ የስንዴውን ነዱ አበራየ። ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በአለት ላይ የተከለ፣ ወዲያውኑም በቀለች አበበችና ፈራሽ። በእርሷ መስዋእትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ የተቃረበ በቦታውም እንዲቆም አዘዘው ጽፈቱንም እስቲጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር በወደቀ ጊዜ ወዲያው በቀለ አቆጥቁጦ አደገ። በአንዲት ዕለትም ሰዎች ወደ አባ ጴንጠሌዎን መጥተው ቀሲስ ይሳቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጠሌዎንም ወደ እርሱ የዶ ልጄ ይሳቅ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይሳቅም ሰዎችን ተውና እንጨቶችና ድንጋዮች የሚገለሉ አለ። ወዲያውኑ እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ በንጠል ሊሆንም ልጄ ይሳ አገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና ከሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ፣ እድሉንም ለሚጽፍና ለሚያጽፍ፣ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንዲጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን መግበዋለሁ፣ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያን በማኅሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና ሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትን በዙሪያው ይቆማቆማቸዋለሁ። በስምም ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስቴ እቀበለዋለሁ። ወዳህን የሚያከብረውንም እኔ በመንግስት ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ታላቃውት በቸርነት ብዛት የሰጠኸኛ ቤቱ ስም ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድልንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ መድኃኒታችንም፣ እስከ አስራ ሁለት ትውልድ እምረዋለሁ አለው። አለ አባ ገሪማም መድኃኒታችንን፣ ልጆች ባይኖሩትስ ምን ታደርገዋለህ? አለው አለ። መድኃኒታችንም፣ አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ላ እንደማያገኝ ታላቅ የምስራች እነግርሃለሁ፣ አለው። ይህንንም ተናግሮ በሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አድረገ። ቅዱስ አባ ገሪማን በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት የሰማዕታት የነኮራን የበርቶሎሚዎስ፣ የእስክንድሪያ፣ የለእስክንድሪዎስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። እንደ አምላክ በሆነ በአብ ወልድ በመንፈስ ቅዱስም ሰኔ አስራ ስምንት በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር አርባ አምስተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ድሚያኖስ አረፈ። በዚችም ቀን የሰማይቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን።